ግብርናን ማዘመን እንደ ሀገርም ሆነ እንደ ክልል ድህነትን ለማሸነፍ ብሎም ብልጽግናን በቤተሰብ ደረጃ ለማረጋገጥ ቁልፍ ጉዳይ መሆኑ ተገለጸ። የግብርናውን ዘርፍ ዝማኔ በቴክኖሎጂ በማገዝ ለአየር ንብረት ለውጥ የማይበገር ግብርናን መፍጠር እንደሚገባም ተመላክቷል። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ ክልላዊ አስተባባሪ ኮሚቴ በፕሮግራሙ የ2017 በጀት ዓመት አፈጻጸምና በ2018 በጀት ዓመት እቅድ ላይ የምክክር መድረክ በሃላባ ቁሊቶ ከተማ አካሂዷል። መድረኩን ያስጀመሩት በምክትል ርዕሰ መስ አስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪ የክልሉ ግብርና ቢሮ ኃላፊና ና የስትሪንግ ኮሚቴው ሰብሳቢ የተከበሩ አቶ ኡስማን ስሩር ግብርና የመበልጸግ ተስፋ፣ ግብርናን ማዘመን እንደ ሀገርም ሆነ እንደ ክልል ድህነትን ማሸነፍ፣ ግብርናን ማዘመን ብልጽግናን በቤተሰብ ደረጃ ለማረጋገጥ ቁልፍ ጉዳይ መሆኑን ተናግረዋል። ግብርናችን የመበልጸግ ተስፋችን ነው። ግብርናን ማዘመን እንደ ክልልም እንደ ሀገርም ድህነትን ማሸነፍ ግብርናን ማዘመን ብልጽግናን በቤተሰብ ደረጃ ለማረጋገጥ ቁልፍ ጉዳይ ነው። ለዚህ መስተዋጽኦ ይህ ስትሪንግ ኮሚቴው ስራውን አውቆ ቆጥሮ የመራበት ድጋፍ፣ ክትትል ያደረገበት መንገድ ትልቅ አበርክቷል። ይህ ስትሪንግ ኮሚቴ ስራውን ቀጣይ ቢሆን በተለይም ይሄ ስራ በልታይ ሴክቶራል ብዝሃ ሴክተር ከመሆኑ ጋር ተያይዞ ከግብርና ያለፈ የሌሎችን አካላት የተቀናጀ የተባበረ ጥረት የሚጠይቅ ነው። ይህ ስቴሪንግ ኮሚቴ ከዚህ ቀደም ሲያደርግ ለነበረው ክትትልም ድጋፍም ምስጋናን እያቀረብ ቀጣይ እንዲህ አይነቱ ድጋፍና ክትትል ተጠናክሮ እንዲቀጥልም ጥሪዬን ማቅረብ እወዳለሁ። የግብርና ዝማኔ በቴክኖሎጂ መታገዝ አለበት ያሉት የተከበሩ የቢሮው ኃላፊ አቶ ኡስማን ሱሩር የግብርና ዝማኔ በቴክኖሎጂ ሲታገዝ የአየር ንብረት ለውጥ የሚፈጥረውን ተጋላጭነት የሚቀንስ ግብርናን ለመፍጠር ትልቅ አቅም ይሆናል ብለዋል። የግብርና ዝማኔ በቴክኖሎጂ መታገዝ አለበት። ግብርና ዝማኔ በቴክኖሎጂ ሲታገዝ የአየር ንብረት ለውጥ ተጽዕኖ የሚፈጥረውን ተጋላጭነትን የሚቀንስ ግብርናን ለመፍጠር ትልቅ አቅም ይሆናል፣ ብሎም የግብርናን ቤተሰብም ለመፍጠር አጋዥ ነው። በመሆኑም ግብርናን ማዘመን ለዜጎች የስራ እድል መፍጠር፣ ገቢ ማመንጨት፣ ሀብት መፍጠር ነው። የግብርና ዝማኔ መነሻው ቁልፉ ጉዳይ የቴክኖሎጂ እና የዘርፉ አቅም ግንባታ ጉዳዮች ትልቁን ቦታ ይዛል። ግብርና በቴክኖሎጂ ካልታገዘ ግብርና ዘርፉ በሰው ኃይል በመሰረተ ልማት ሌሎች ግብርና ሊያዘመኑ በሚችሉ አቅሞች ካልታገዘ ውጤት ሊያመጣ አይችልም። ይህንን ግብርና ዘማኔን ለማረጋገጥ ደግሞ የግብርና ሴክተር ፕሮግራሞች፣ ፕሮጀክቶች ትልቁን ድርሻ ይወስዳሉ። የክልሉ የምግብ ስርዓት ማጠናከሪያ ፕሮግራም የግብርናን ዝማኔ እውን ለማድረግ የዘርፉን አቅም በመገንባትና የቴክኖሎጂ ሽግግርን በማምጣት ክልላዊ ኢኒሽቲቮችን በማስተዋወቅና በመተግበር ብሎም ምርትና ምርታማነትን በማሳደግ ሕብረተሰቡን ተጠቃሚ በማድረግ ትልቅ አስተዋጽኦ እያበረከተ ይገኛል ብለዋል። ምግብ ስርዓት ማጠናከሪያ ፕሮግራም የግብርናን ዝማኔ እውን ለማድረግ የዘርፉን አቅም በመገንባት ቴክኖሎጂ ሽግግርን ለማምጣት አዳዲስ በክልላችን ሆነ በአገር ደረጃ የተቀረጹ ትንሽ ዜጎችን ለማስታወቅ ለመተግበር የአልሚዎችን የመልማት አቅም ለማሳደግ ብርታማነትን ለማሳደግ በብርታማነት ግን ውስጥ የሚፈጠረውን የገቢ ማሳደግና ኑሮ ማሻሻልን ከፍ ለማድረግ የግብርና የምግብ ስርዓት ማጠናከሪያ ፕሮግራም ትልቅ አስተዋጽኦ እያበረከተ ይገኛል። የክልሉ የምግብ ስርዓት ማጠናከሪያ ፕሮግራም የዘርፉን አቅም በመገንባትና በግብዓት አቅርቦት ሰፊ ስራዎችን በመስራት ክልላዊ ኢኒሽቲቮች ወደ አርሶ አደሩ ተደራሽ እንዲሆኑ በማድረግ በሴክተሩ የተቀመጠውን የተቀናጀ ግብርና ለቤተሰብ ብልጽግና መርህ በማሳካት ስድስቱን የግብርና ምሰሶዎች በተጨባጭ ወደ ለውጥ ለመቀየር እየሰራ መሆኑንና በዚህም በርካታ ወጣቶችና ሴቶችን ተጠቃሚ እያደረገ መሆኑን ተናግረዋል። በተለይ የምግብ ስርዓት ማጠናከሪያ ፕሮግራም የዘርፉን አቅም በመገንባት ልዩ ልዩ ግብርና መሰረተ ልማቶችን በማቅረብ የሰው ኃይል አቅም ግንባታ ላይ ትልልቅ ስራዎችን በመስራት የክላችን ኢኒሽቲቮች ተቆጥረው እያንዳንዱ አርሶ አደር ቃ ደርሰው ያስቀመጥነውን የተቀናጀ ግብርና ለቤተሰብ ብልጽግና አሳክቶ ስድስቱን የግብርና ሴክተር ብሶ ሰዎች በተጨባጭ ወደ ለውጥ ለመቀየር የግብርና ስርዓት፣ የምግብ ስርዓት ማጠናከሪያ ፕሮግራም ከሁሉም ፕሮግራሞች በሚባል ደረጃ ቀዳሚውን ስፍራ ይይዛል። በተለይም ፕሮግራሙ ለበርካታ ወጣቶች፣ ሴቶች፣ አርሶ አደሮች ምርታማነት ማሳደግ፣ ገቢ ማሻሻል፣ ገቢ ማሳደግ፣ ኑሮ ማሻሻል አስችሏል። በቀጣይም በዚህ በግብርና ሴክተሩ የተረደፉ ልዩ ልዩ ግባት እስከ ገበታ በተሟላ መንገድ ግባቱን ማቅረብ፣ ብርታማነት ማሳደግ፣ የገበያ ሰንሰለቱን ማሳለጥ ከዛ ሲያልፍም በግብርና ምርቶች ላይ እሴት መጨመርና ተወዳዳሪ የሆነ ግብርና ምርት በማምረት ተወዳዳሪ የሆነ ህብረተሰብ የመፍጠር ለምግብ በአደጋ ተጋላጭነትን የመቀነስ በተለይ ግብርናችን ዘምኖ ንብረት ለውጥ ተጽዕኖ የሚፈጥረውን ተጽዕኖ የሚቋቋም ግብርና እውን በማድረግ ይህ ፕሮግራም ትልልቅ ስራዎች ይጠበቁበታል። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ዋና ስራ አስኪያጅ አቶ ከድር መሐመድ ፕሮግራሙ በክልሉ አራት ዞኖች አስር ወረዳዎችና በ289 ቀበሌያት እያከናወነ ባለው ተግባር 1.1 ሚሊዮን የህብረተሰብ ክፍሎችን ተጠቃሚ እያደረገ ይገኛል ብለዋል። እንደ አቶ ከድር መሐመድ ገለጻ ፕሮግራሙ በክልሉ በአራት ዋና ዋና ዘርፎች የግብርና አገልግሎትን በማዘመን ተጋላጭነትን የሚቋቋም የመስኖ ስራ፣ በገበያ ልማት፣ በግብርና ሽግግር፣ በአቅም ግንባታ ስራዎች በትኩረት የሚሰራ ፕሮግራም መሆኑንም ተናግረዋል። የምግብ ስርዓት ማጠናከሪያ ፕሮግራም በክልላችን ከ2015 ጀምሮ ተግባራዊ እንቅስቃሴ ውስጥ የገባበት ሁኔታ ያለው ፕሮግራሙ በክልላችን በአራት ዞኖች በአስር ወረዳዎች በ289 ቀበሌዎች 1.1 ሚሊዮን ቀጥተኛ ተጠቃሚዎችና ከዛም በላይ የክልሉ ማህበረሰብ የሚጠቀምበት ፕሮግራም ነው። ፕሮግራሙ በአራት ዋና ዋና ክፍሎች በዋናነት የግብርና አገልግሎትን ከማዘመን ተጋላጭነት የሚቋቋም የመስሎ ስራዎችን በማካሄድ የምግብ ገበያ ልማት ማካሄድና የግብርና ሽግግርና የአቅም ግንባታ ስራዎች በዋናነት የሚጠቀሱ የስራው ክፍሎች ናቸውና በእነኚህ ተግባራት የስራ እንቅስቃሴ ሲደረግ ቆይቷል ማለት ነው። ፕሮግራሙ በገጠር መሰረተ ልማት ሶስት የገበያ ማዕከላትን፣ ሶስት የቁም እንስሳ መገበያ ማዕከላትን ገንብቶ አገልግሎት መስጠት የጀመሩ ሲሆን 14 አነስተኛ ድልድዮች እና አንድ ደረጃውን የጠበቀ የመስኖ ግንባታ እና ሌሎች የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራትም እያከናወነ ይገኛልም ብለዋል። በባለፉት ጊዜያት ጀምሮ አሁን እስካለንበት የተከናወኑ ዋና ዋና አንኳር ስራዎችን ለማንሳት በገጠር መሰረተ ልማት ሶስት የሰብል የገበያ ልምት ልማት የገበያ ማዕከላት ግንባታቸው ተጠናቆ አገልግሎት እየሰጡ ይገኛል። እንደዚሁም ሶስት የቁም እንስሳት የግብይት ማዕከል የተጠናቀቁበት ሁኔታ ነው ያለው። እንደዚሁም አንድ የመንገድ ዳር ሼድ በተለይ በአሁኑ ሰዓት ዘጠና ፐርሰንት አካባቢ የግንባታው ፐርፎርማንስ የደረሰበት በቅርቡ የሚጠናቀቅ ዴቻ ላይ የም ላይ አንድ የሼድ በአይነቱ በሞዴል የሆነ የግብይት ማዕከል አለ። ሌላው ሶስት የመሠረታዊ ማህበር መጋዘን የተጠናቀቀበትና ወደ አገልግሎት የበቁበት ሁኔታ አለ። ከዛ ውጪ አስራ አራት አነስተኛ መስኖ አነስተኛ ድልድዮች ግንባታቸው ተጠናቆ ፋንክሽናል የሆኑበት። አንድ ደረጃው ከፍ ያለ መስኖ በክልሉ መስኖ ኤጀንሲ የቴክኒክ ድጋፍ በፕሮግራሙ ፋይናንስ ድጋፍ በ70 ሚሊዮን ብር ከ70 እስከ 100 ሄክታር ማልማት የሚችል መስኖ ተገንብቶ ርክክብ የተደረገበትና በታቀደ ጊዜ መፈጸም የተቻለበት ፕሮጀክት እንደሆነ የታየበት ነው። ከዛ ውጪ ሰባት የወረዳ መስኖ ኮማንዴሪያቸው እስከ 25 30 ሄክታር ማልማት የሚችሉ ሙሉ በሙሉ ግንባታቸው ተጠናቀው ወደ ልማት የገቡበት ነው። አንዳንዶቹ የወረዳ መስኖች ከዋጋ አንፃር በአነስተኛ ዋጋ ከፍተኛ ኮማንድ ኤሪያ ማልማት የሚችሉበትን ሁኔታ ለራሳችንም ልምድ የወሰንበት ሁኔታን ያለው እና የግብርና ተቋማትን ከመደገፍ ቴክኖሎጂ ሽግግር ሊያመጡ የሚችሉትን ለአብነት ኤፍቲሲዎችን የውስጥ ቁሳቁስ አጥር የመገንባት በዚህ ረገድ በቅዱ መሰረት አምስት ኤፍቲሲዎች የውስጥ ጥገና የተደረገበትና እንደዚሁም ለሁለት የእንስሳት ጤና ኬላ በተመሳሳይ ደረጃ ጥገና ተደርጓል። ከዛ ውጭ የሃውስሆልድ አባወራ ደረጃ የመስኖ ስራን ለማስፋት በተለይ የእነኚህ ሶላር ፓምፖችን፣ ዲዝል ፓምፖችን ከባለፈው ጊዜ ጀምሮ እየተገበር እንገኛለን። በዚህም 17 የቤተሰብ መስኖ፣ እንደዚሁም 22 የሶላር የመስኖ ፓምፖችን ወደ ልማት ማስገባት የተቻለበት ነው። እንደ አጠቃላይ 78 ፕሮጀክቶች ብር 350 ሚሊዮን በሚገመት ወጪ ግንባታቸው ተጠናቆ ለአገልግሎት የበቁበት ሁኔታ ነው የሚገኘው። የመድረኩ ተሳታፊዎች በሰጡት አስተያየት ፕሮግራሙ በክልሉ የሚያከናውናቸው የመሰረተ ልማት ስራዎች የሴቶችን፣ የወጣቶችንና አጠቃላይ የኅብረተሰቡን ሁለንተናዊ ተጠቃሚነት እያረጋገጠ መሆኑን ጠቅሰው ይህም ተጠናክሮ ሊቀጥል እንደሚገባ አሳስበዋል።